የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የአስራ ሁለተኛ ክፍል ፈተናን እንዳይወስዱ ተደርጓል። የሙስሊም ሴት ተማሪዎች ጉዳይ የሚከታተሉ አካላት ፈተና ማዕከሉ ደርሰው ሂጃብ በመልበሷ ምክንያት የተባረረች አንዲት ሙስሊም ተማሪ የለችም። የፈጠራ ወሬና ጥላቻ ጥላሸት መቀባት ይቁም። የትምህርት ቢሮ ኃላፊ የአክሱም ከተማ ሴት ተማሪ የይዛ መልበስ ክልከላ ጋር ተያይዞ የተነሳውን ውዝግብ ወራት አስቆጥሯል። ትላንት በአገር አቀፍ ደረጃ የተጀመረው አስራ ሁለተኛ ክፍል ተማሪ ፈተና ሲጀመር የአክሱም ሴት ሙስሊም ተማሪዎች ጉዳይ ተነስቷል። የሙስሊም ሴት ተማሪዎች ጉዳይ የሚከታተል አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት አስራ ሁለተኛ ክፍል ፈተና እንዳይወስዱ ተደርጓል በማለት አስተያየታቸው በማበረት ስስር ሚዲ ሚዲያቸው አጋር ተባል ሂጃብ ከመልበስ ጋር ተያይዙ አንዲት ሙስሊም ተማሪ ከፈተና መካከል የተባረረች የለችም በማለት ለተሰራጩ ጽሁፎች አስተያየቶች ምላሽ የሰጡት የክልሉ ትምህርት ቢሮ ኃላፊ ኪሮስ ጎሽ አለመውሰድ የተመዘገቡ ሃያ አራት ሴቶች ተማሪዎች በራሳቸው ፍላጎት ሳይመጡ ቀርቷል ብለዋል። ሴት ሙስሊም ተማሪዎች የመፈተን ፍላጎት ካላቸው ሐሙስ ሰኔ 26 2017 ዓ በሚጀምረው ሁለተኛ ዙር ፈተና መፈተን ይችላሉ። ከዚ ውጭ ተማሪዎቹ እንዳይፈተኑ በመክልክል ሆነ ሆን ተብሎ የሚፈጠር የማጥላሸት ተግባር ነው። ሸት ለህዝቡ ለሀገር አይጠቅሙም በማለት አክሏል። አንተ በተጀመረው የስሩ ሁለት ያ ክፍል ሀገር አቀፍ ፈተና 36 ተማሪዎች ፈተናው መስደድ ጀምረዋል። የዕዳ ሽግሽግ ብድርድሩ ተጠናቆ ሊፈረም ነው። በቅርብ ቀናት ውስጥ የዕዳ ሽግሽግ ድርድር ድር ድር ተጠናቆ ሊፈረም መሆኑን ነው የገንዘብ ሚኒስትር አቶ አህመድ ሽዴ ገለጹ። ሚኒስትሩ በቅርብ ቀናት የዕዳ ሽግሽግ ተጠናቆ የሚፈረም መሆኑን ጠቅሰው ይህም ካበዳሪ ሀገራት ጋር የሶስት ነጥብ አምስት ቢሊዮን ዶላር ፎይታ የሚያስገኝ ይሆናል ብለዋል። ባለፉት ሁለት አመታት የድርድር ሂደት ላይ ስለነበርን የማይከፍሉ ብድሮች ነበር ያሉት ሚኒስትሩ አሁን ድርድሩ አልቆ በቀጣይ አመት የብድር ክፍያ የሚፈጸም ይሆናል ነው ያሉት። ባለፉት አመታት በዳሽግሽግ ከፍተኛ ጥቅም ተገኝቷል ብለው ብለውም በቀጣይ አመታት የሚኖረውን ፎይታ ትልቅና ጥቅም ይዞ ይመጣል ሲሉም ተናግረዋል። በዚህም ከአጠቃላይ ፌዴራል መደበኛ በጀት ውስጥ ከግማሽ በላይ የሚሆነው ለዕዳ ክፍያና ማህበራዊ ድጎማ የሚውል ይሆናል ተብሏል። ትራምፕ በሱሪያ ላይ ተጥሎ የቆየውን ማዕቀብ አነሱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሱሪያ ላይ የጣሉን ማዕቀብ እንዲነሳ የስራ አስፈጻሚ ትእዛዝ ፈርመዋል። ይህም ሀገሪቱ የምትከተለውን የመረጋጋትን የሰላም መንገድ ለመደገፍ ያለመነውም ተብሏል። ማንኛውም የውጭ ፋይናንስ የከለከለው ማዕቀቡ በታህሳስ ወር በአማጽያን ከስልጣን በተነሱ የቀድሞ ሀገሪቱ መሪ በሽር አልአሳድ መንግስት ላይ ተጥሎ የቆየ ነበር። ዋይት ሀውስ አዲሱን የሱሪያ መንግስት እርምጃ እንደሚከታተል የገለጸ ሲሆን ሀገሪቱ ከእስራኤል ጋር ያለው ግንኙነት መደበኛ ለማድረግ ተጨባጭ እርምጃዎችን መውሰድ እንዲሁም አሸባሪ ቡድኖችን በመዋጋት ብሎም የፍልስጤም አሸባሪ ቡድኖች እንቅስቃሴን በመግታት ረገድ አብሮ እንደሚሰራ ገልጿል። የሶሪያ ውጭ ጉዳይ ሚኒስትር አሳድ አልሺባኒ እርምጃው ከኢኮኖሚ ማገገም እንቅፋት ሆኖ የቆየ ማነቆ የሚፈታ ነው እና ሀገሪቱም ለዓለም አቀፍ ማህበረሰብ ክፍት የሚያደርግ ነውም ብለዋል። ሆኖም ዩናይትድ ስቴትስ በአሳድ እና አጋሮቹ እንዲሁም በእስላማዊ መንግስት ቡድኖችና በኢራን ተላላኪዎች ላይ ማዕቀብ ጥላለች። ትራምፕ በሶሪያው ላይ ጣሉን ማዕቀብ በግንቦት ወር እንደሚነሱ እንደሚያነሱት የሀገሪቱ አዲሱ ፕሬዚዳንት የቀድሞ አማጽያን መሪ አህመድ አልሻራን በሪያድ አግኝተው ቃል በገቡት መሰረት የተፈጸመ ነው። ለ13 ዓመታት በዘለቀው የእርስ በርስ ጦርነት ዘጠና በመቶ የሚሆነው የሶሪያ ህዝብ ለአስከፊ ደህንነትና ስደት መከራ መዳረጉን የዘገበው ቢቢሲ ነው። በጋዛ በካፌ ላይ በደረሰ ጥቃት ሰላሳ ዘጠኝ ሰዎች ተገደሉ። እስራኤል በጋዛ ከተማ በካፌ ላይ የፈጸመችው ጥቃት ቢያንስ ሰላሳ ዘጠኝ ሰዎች መገደላቸው ተገልጿል። ከሟቾቹ መካከል ጋዜጠኛ እስሜል አቡ ሀታብ የሚገኝ ሲሆን ሌሎች ልደትን ለማክበር የተሰበሰቡ ሴቶችና ህጻናት እንደሚገኙበትም ተሰምቷል። አንድ ማይል አልጀርዚራ እንደገለጹት በእስራኤል ተዋጊ ጀቶች በደረሰው ጥቃት የተቆራረጡ የሰዎች አካል ክፍሎችን አግኝተባል። ካፌ ሎሚት ጥቃት ያለማስጠንቀቂያ የተፈጸመ ሲሆን ቦታው ለብዙ የተጎዱ ተፈናቅሉ ሰዎች መሸሸግ የሆነው እያገለግል እንደነበረም ተገልጿል። ካናዳ በአሜሪካ ለመጣል ያቀደችው ታክስ እንደምትሰርዝ አስታውቃለች። የካናዳ በአሜሪካ ለመጣል ያቀደችውን የዲጂታል አገልግሎት ታክስ እንደምትሰርዝ አስታውቋል። ካናዳ በተግባራዊ ለማድረግ ያቀደችውን የዲጂታል አገልግሎቶች ታክስ እንደምትቀጥል ለአሜሪካ ማሳወቋን ተከትሎ ፕሬዚዳንት ዶናልድ ትራምፕ ከካናዳ ጋር ሲካሄድ የነበረውን የንግድ ድርድር ማቋረጣቸው የሚታወስ ነው። ሆኖም ካናዳ ከሰኞ ጀምሮ ተግባራዊ ለማድረግ ያቀደችውን ታክስ ለማንሳት ሕግ እንደምታወጣና የክፍያ አሰባሰብ እንደምታቆም አስታውቋለች። የዲጂታል አገልግሎቶችን ታክስ አማዞን፣ ሜታ፣ ጎግልና አፕልን ጨምሮ ከሀያ ሚሊየን ዶላር በላይ የሶስት በመቶ ታሪፍ እንዲከፍሉ ይጠበቅባቸው እንደነበርም ተመላክቷል። ፕሬዚዳንት ዶናልድ ትራምፕ ካናዳ በቴክኖሎጂ ኩባንያዎች ላይ የጣለችውን ታክስ አይነ አይን ያወጣ ጥቃት ሲሉም ገልጸውታል። ከካናዳ በሚገቡ ምርቶች ላይ ታክስ ሊጨምሩ እንደሚችሉም አስፈራርቷል። የካናዳ የገንዘብ ሚኒስትር ፍራንሷ ፊሊፕ ሻምፓኝ በሰጡት መግለጫ ታክሱን እንደሚሰርዙ ተናግረዋል። ሀገራቱ የንግድ ንግግራቸውን እንደገና ለመጀመር ካናዳ በትልቅ የአሜሪካ የቴክኖሎጂ ኩባንያ ላይ የጣለችውን ታክስ እንደምትሰርዝም አስታውቃለች። በጋዛ ጥቃት የተገደሉ ጋዜጠኞች ቁጥር ሁለት መቶ ሀያ ስምንት ደረሰ። በጋዛ በእስራኤል ጥቃት የተገደሉ ጋዜጠኞች ቁጥር ሁለት መቶ ሀያ ስምንት መድረሱን ዛሬ ዘገባው አመላክተዋል። የጋዛ ሰርጥ የሚገኘው የመንግስት ሚዲያ ቢሮ ሰኞ ዕለት እንዳስታወቀው ጋዜጠኛ እስማኤል አቡ ሀብት አታ በመገደሉ ተከትሎ በጋዛ ሰርጥ የእስራኤል አየር ጥቃት ከተጀመረበት እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 ጀምሮ የተገደሉ ጋዜጠኞች ቁጥር 288 ደርሷል ተብሏል። ቢሮው በመግለጫው ጋዜጠኛው እስማኤል አቡት ሀብታብ ጋዛ ሰርጥ በእስራኤል አዲስ የአየር ጥቃት ተገድሏል ተብሏል። በአየር ጥቃቱ ሴቶችና ሕጻናት መገደላቸው ጠቆሙ። መግለጫው ከጦርነቱ መባቻ አንስቶ የተገደሉ ጋዜጠኞች ቁጥር ሁለት መቶ ሃያ ስምንት ደርሷል ማለቱንም አልጀዚራና አናዶሉም ዘግበዋል።